ከአፍሪካ መረጃዎቻችን እንጀምራለን። የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንት የሆኑት ዶክተር ፓትሬስ ሙትሴፔ ሞሮኮ የአፍሪካ ዋንጫ አስተናጋጅ ሆና ትቀጥላለች ሲሉ ተናግረዋል። የእኛ አቋም በጣም ግልጽ ነው። ሞሮኮ የአፍሪካ ዋንጫውን ለማስተናገድ በካፍ አሁንም ድጋፍ አላት ብለዋል። በሞሮኮ አጠቃላይ በመላው ሀገሪቱ ሁከትና ብጥብጥ እንዳለ ይታወቃል። ሀገሪቱ በርካታ ሰልፎችን እያስተናገደችም ትገኛለች። የሞሮኮ መንግስት ውስጣዊ አለመረጋጋት አለ ግን ከፖሊስ ጋር እየሰራ ነው ሲል መግለጫ አውጥተዋል። ከዚህ ጋር ተያይዞ ለካፍ ፕሬዚዳንት አሁን ባለ ሁኔታ የአፍሪካ ዋንጫው በሞሮኮ ይካሄዳል ተብሎ ሲጠየቁ ፓትሬስ ሞሴፔ ሞሮኮ የ2025ቱን የአፍሪካ ዋንጫ ታስተናግዳለች። የተቀየረ ነገር የለም። ከሞሮኮ መንግስትና ከእግር ኳስ ባለስልጣናት ጋር በመተባበር በጋራ እየሰራን ነው። ፖለቲካዊ አለመረጋጋት ይታያል፣ ግን እመ ኑኝ ሞሮኮ የአፍሪካ ዋንጫውን ታዘጋጃለች። የአፍሪካ ዋንጫውን ዝግጅት ለሌላ ሀገር አንሰጥም ሲሉ የካፍ ፕሬዚዳንት የሆኑት ዶክተር ፓትሪስ ሞትሴፔ ሀሳባቸውን አጋርተዋል። ወደ ውጭ መረጃዎቻችን አመራን የአርባ አመቱ ፖርቱጋላዊ ኮኮብ ክርስቲያኖ ሮናልዶ ለሀያ ሁለት ዓመታት ብሔራዊ ቡድኑን ማገልገሉን ተከትሎ የፖርቱጋል እግር ኳስ ፌዴሬሽን የምንጊዜውም ምርጥ ተጫዋች ሽልማትን ማግኘት ችሏል ሮናልዶ እንደገለጸው ኩራት ይሰማኛል ለብሔራዊ ቡድኑ አሁንም ተመሳሳይ የሆነ ስሜት አለኝ ሀገርን ማገልገል የሚያስደስት ነገር ነው ብዙ ሽልማቶች አሉኝ ይሄ ሽልማት ግን የመጨረሻዊ ስለሆነ ነው መሰለኝ ስሜታዊ አድርጎኛል በዓለም ዋንጫው ጥሩ ነገር መስራትን አስባለሁ ለተወሰኑ አመታት መጫወቴን እቀጥል እቀጥላለሁ ለብዙ አመታት ግን ሊሆን አይችልም፣ ብሏል ሮናልዶ። ጥሩ አሰልጣኝና ምርጥ ስብስብ አለን። እዚህ እንድደርስ የረዱኝን ሁሉንም አሰልጣኞች፣ የቡድን አጋሮቼን አመሰግናለሁ ሲል የማዴራው ተወላጅ የአምስት ጊዜ የባሎንዶር አሸናፊ የአልናስሩ ኮኮብ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ተናግሯል። ጆዜ ሞሪኒዮ ሮናልዶ ሽልማቱ ይገባዋል። ሮናልዶ የተለየ ሰው ነው፣ እኔም በተመሳሳይ ሲሉ ጆዜ ሞሪኒዮ ገልጸዋል። የአልናስሩ አሰልጣኝ ሆርጌ ሄሱስ በበኩላቸው ዶን በማሰልጠኔ ኩራት ይሰማኛል። ከመሞቴ በፊት ይህ በመሆኑ ራሴን እድለኛ አድርጌ አስባለሁ ሲሉ ሄሶስ ተናግረዋል። የቀድሞ የባርሴሎና ተጫዋች የነበረው እንግሊዛዊው ጋሪ ሊንከር እና የባርሴሎናው አሰልጣኝ ሃንስ ዲተር ፍሊክ ራሽፎርድን በተመለከተ አስተያየታቸውን ሰጥተዋል። ጋሪ ሊንከር እንደተናገረው በባርሴሎና ጥሩ አጀማመር ይኖረዋል ብዬ አላሰብኩም ነበር። ማርከስ ተወዳጅ ተጫዋች ሆኗል። በሴቪያ ጨዋታም ኮኮብ ነበር። በቀጣይ ግን ራሽፎርድ ፍጹም ቅጣት ምት እንዲመታ እንዲደረግ ጥሩ ነው ሲል ጋሪ ሊንከር ሀሳቡን አጋርቷል። ሃንስ ዲተር ፍሊክ ደግሞ ሀሳባቸውን ሰጥተዋል። ተሰጦ ያለው ድንቅ ተጫዋች ነው። ዋናው ነገር በራስ መተማመኑን ማግኘቱ ነው። በብቃቱ አልገረምም፣ ምክንያቱም ያለውን ብቃት ስለማውቅና ስለምረዳ ነው ብለዋል። ወደ ክለቡ ያመጣሁት ድንቅ ተጫዋች ስለሆነ ነው ሲሉ ሃንስ ዲተር ፍሊክ ገልጸዋል። የባርሴሎና አመራሮች ራሽፎርድን በክለቡ ለማቆየት ከወዲሁ ከዩናይትድ ሰዎች ጋር ንግግር ማድረግ መጀመራቸው ተሰምቷል። የክለቡ ስፖርቲንግ ዳይሬክተር ዴኮ ሞስኮም ፓሪሳ ጀርመ በፎልስ ናይን የተጫወቱ ዋንጫን ማሳካት ችለዋል። እኛም ይህንን ማድረግ እንችላለን ብለዋል። ማርከስ ራሽፎርድ ታላቅ ተጫዋች ነው ካሉ በኋላ በፎልስ ናይን መጫወታችንን እንቀጥላለን። ፓሪሳ ጀርመ የአውሮፓ ሻምፒየንስ ሊግን ማሳካት የቻሉት በፎልስ ናይን በመጫወት ነው ብለዋል። ከዚህ ጋር ተያይዞ ደግሞ ምን አልባት ማርከስ ራሽፎርድን በቀጣይ ጨዋታዎች በፎልስ ናይን ለመጠቀም እቅድ እንዳላቸውም ዴኮ ፍንጭ ሰጥቷል። የአውሮፓ እግር ኳስ ማህበር ፕሬዚዳንት የሆኑት አሌክሳንደር ሴፈሪን ለ12 ክለቦች ለን አዲስ ውድድር አናዘጋጅም ሲሉ ተናግረዋል። በጣሊያን ሮም ከተማ የአውሮፓ እግር ኳስ ክለቦች አጠቃላይ ስብሰባ ተጀምሯል። በፕሮግራሙ ላይ የተገኙት የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፌሪን በተለያዩ ጉዳዮች ዙሪያ ሀሳባቸውን አጋርተዋል። እግር ኳስ መዝናኛ ብቻ አይደለም፣ በማለት ንግግራቸውን የጀመሩት ሴፌሪን እግር ኳስ የሀገርን ኢኮኖሚ የሚያንቀሳቅስ ትልቅ ፕሮጀክት ነው ብለዋል። ባርሴሎናና ቪያሪያል በታሳስ ወር በአሜሪካ እንጫወት ብለው ጠየቁን። በየካቲት ወር ደግሞ ኤሲ ሚላን እና ኮሞ በአውስትራሊያ እ እንጫወት ብለው ሀሳባቸውን አጋሩም። የአውሮፓ እግር ኳስ ማህበር አመራሮች ሳንፈልግ ፈቅደናል፣ ከዚህ በኋላ ግን ለማንም አናደርግም። የሊግ ጨዋታዎች በየሀገሪቱ ሲደረጉ ጥሩ ነው፣ ገንዘብ ለማግኘት ከሆነ ብዙ አማራጮች አሉ፣ ሲሉ ተናግሯል። ለ12 ክለቦች ብለን ደግሞ አዲስ ውድድር አናዘጋጅም። አሁንም የአውሮፓ ሻምፒየንስ ሊግ ተወዳጅ ሆኖ እየተካሄደ ይገኛል። በ2021 አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ቶተንሃም፣ ኤሲ ሚላን፣ ኢንተር ሚላን፣ ጁቬንቱስ፣ ሪያል ማድሪድ፣ አትሌቲኮ ማድሪድ ማድሪድ እና ባርሴሎና ሱፐር ሊግን እንመስረት ብለው በጋራ ተፈራርመዋል የሚሉት ሴፌሪን ለውጥ የእግር ኳስ አካል ነው። ነገር ግን ክለቦቹ ያመጡትን አዲስ ሀሳብ በፍጹም አንቀበልም፣ በዚህ ጉዳይ ምንም ዕድል አንሰጥም ሲሉ አሌክሳንደር ሴፌሪን አስተያየታቸውን ሰጥተዋል።